ይዤ የቀረብኩት እቃ የቤት ማጽጃ ማሽን ሲሆን የቤት ማጽጃ ማሽኖች ለብዙ ነገሮች ይጠቅማል። ለሴት እናቶቻችንና ለሴት እህቶቻችን ታሳቢ በማድረግ ነው የሰራ ነው። ሴት እናቶቻችንና ሴት እህቶቻችን በበሽታ ተጋላጭ ይሆናሉ። ቤት በሚያጽዱበት ሰዓት የአስም በሽተኛ ተጋላጭና የሌላም በሽተኛ ተጋላጭ ይሆናሉ እና ህጻናቶችም ተጋላጭ ይሆናሉ። እቤት ላይ ነፍሳቶች አሉ፣ ትንንሽ ነፍሳቶች። ለእነሱ መድኃኒት በገዛንበት ሰዓት ህጻናቶች ሊነኩት ይችላሉ። በዛን ሰዓት ህጻናቶች ተጎጂ ናቸው። በዛን ሰዓት ለሞትም ሊዳረጉ ይችላል። ይህ ማሽን ግን ወደ ውስጥ በማስገባት የሚያስገባ ማሽን ቀረጢት ያለው፣ ውስጥ ላይ ቀረጢት ያለው በማስገባት እና አቧራን ወደ ላይ ሳያስወጣ የሚያስገባ ማሽን ነው እና ትንንሽ ነፍሳቶችንም ማስገባት ይችላል። በዚህ መልኩ ለልጆችና ለሴት እናቶቻችንና ለሴት እናቶቻችን መርዳት ይችላል ማለት ነው። በዓሉ እንዴት ነበር? የህፃናት ቀን ነው እየተከበረ ያለው። በዓሉስ እንዴት ነበር? እሱ ና አጭር ነገር በዓሉ በጣም ደስ የሚል ነገር ነው እና ድጋፍ የሚሰጥ ነገር ነው። ወደ ትልቅ ደረጃ የሚያደርስ ነገር ነው ብዬ አስባለሁ። ስሜ አማኑኤል ልጀን ይባላል። በዓሉ እንዴት ነበር? የህፃናት ቀን እየተከበረ ነው። እንዴት ነበር በዓሉ? በዓሉ በጣም ደስ ይላል። ያው ለወደፊቱ ያበረታታል። ምን ይዘህ መጠ ነው? ሰርቲፊኬት የተሰጠ ያው የሰራውት ጤፍ ማበጠሪያ ማሽን ነው። ግን የማህበረሰቡን ድካም ሊያቃልል በሚችል መልኩ ነው የሰራውት እኔ የማህበረሰቡን ድካም ያቃልላል ስል ደግሞ ከጊዜ አንጻር ከጉልበት አንጻር ድካማቸው ሙሉ በሙሉ ይቀርፋል ብዬ አስባለሁ። ያንን ታሳቢ በማድረግ ነው የሰራው። ስሜ ና ማሻገር ይባላል። ባህሉ በጣም ደስ ይል ነበር። እኔ እንደዚህ አልጠበኩም ነበር። ከጠበኩት በላይ ነው ያገኘሁት። ልጆቹን በጣም ደስ ይላሉ። የነበረን ኤክስፒሪየንስ ናም በጣም ደስ ይላሉ። የስልጤ ባህል ሙዚየምን ጎብኝታችኋል። ጉብኝቱ እንዴት ነበር? ምን አያችሁ እስኪ በጣም ደስ ይላል። ያው ውስጡ ያለው አዳራሹ፣ ፕሮግራሙ፣ አቀራረቡ ሁሉም ነገር በጣም ደስ የሚል ነበር። ምን ይዘህ ነው የቀረብከው የፈጠራ ስራ እስኪ? ይዤ የቀረብኩት የፈጠራ ስራ የዘመናዊ ቆሻሻ መጣያ ሲሆን ሰው ቆሻሻውን አምጥቶ ሲያሳየው በራሱ የሚከፈት ማለት ነው እና እሱም በሚያሳይበት ጊዜ ያለምንም ቆሻሻ ንክኪ በንጹነት በራሱ ይከፈታል ማለት ነው። እሱ ነው የሰራት። ስሜ እንዳለሳይ ይባላል። የመጣሁት ለፈጠራ የህጻናት ቀን ነው። ህጻናት ቀን ስለሆነ ፈጠራ ይዤ ነው የመጣሁት። ያው ሴርቲፊኬቱ ተሰጥቶኛል። ዛሬ ፈጠራ ይዤ ነው የመጣሁት ቡና መፍጫና ቡና መፍጫ ማለ ቤት መሆያ ማሽን ማለ ደግሞ ኳስ ማንፊያ ማለ ኳስ ማንፊያ እነዚህ ነው ይዤ የመጣሁት። ባሉ እንዴት ነበር? በጣም ጥሩ ነው። ባሉ በጣም አሪፍ አሪፍ በዓል ነው ደማቅ ያለ ባህል ነው። አሪፍ ባህል ባህል። ሙዚየም ጎብኝታችሁ ነበር አይደል? የባህል እቃ ያለበት ነው ሁሉ ነው። ምን አየህ? እዛ ጥሩ ነው በጣም አሪፍ ነው። በቃ ያ። ሲንካ አብደላ። ባህል ይዤ የቀረብኩት ሁለት አይነት ማሽን ነው። አንዱ በትምህርት ሲሆን ሌላኛው ባግሊ ካርቸ ነው። የመጀመሪያ የትምህርት ላይ ትምህርት ሲክት ላይ ይዤ መጣሁ ነው። የፈጠራ ስራ አልፋቤት ካልተቻለ የተሰኘው የፈጠራ ስራ ነው። እሱ አልፋቤት ካልቸር ካልቸር በላይት ሲስተም የፊደል ዘሮችና የፊደል አይነቶችን ለመለየት የሚያገለግል የፈጠራ ስራ ነው። ተማሪዎች በቀላሉ ፊደሎችን እንዲለዩና በለጋ አድሚያቸው ፊደሎችን እንዲያውቁ የሚያደርግ ማሽን ነው የፈጠራ ስራ ነው። ሌላኛው ደግሞ የአበባ መከርከሚያ ነው። ይሄ የአበባ መከርከሚያ በእኛ ሀገር የሚታወቀው አብዛኛው በመቀስ ሲሆን፣ እኛ ደግሞ ይሄን የከርካሚውን ጉልበትና ጊዜ ለመቆጠብ ብለን የአበባ መከርከሚያ ሞክረናል። የህፃናት ቀን ዛሬ በጣም ደስ በሚል አከባበር ነው የተከበረው። ይሄ ማለት ደግሞ እኛ ያለንን መብትና እኛ ያለንን ተቀባይነት የምናይበት ወቅት ነው። ይሄ በዚህ ሰዓት ህጻናቶች ህጻናቶች የራሳቸውን ተሰጥኦ የሚያወጡበት ክህሎታቸውን የሚያወጡበት ሰዓትና ጊዜም እንደሆነ የሚያሳውቅ ባህል ነው።